ጠነስልን፣ ክቡር የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም የሰላም ሎሬት፣ በተደጋጋሚ ሰሞኑን ስለ ህዋቶች እየሰማን ያለ ነው። ህዋቶች ያው እንደሚታወቀው አንድም ሶስትም ናቸው። አንዴ ቲዲኤፍ ይላሉ፣ ፍጹም ተቀባይነት የሌለው ዲፌንስ ፎርስ ወይም የመከላከያ ኃይል ወይም መከላከያ የኢትዮጵያ እንጂ የክልል የለም። በየትኛውም ህገ መንግስት ወይም ደግሞ የክልል ህግም ደንብም ያለ አይመስለኝም። እሱን እንቶ ትንተናውን ግን አንዳንዴ ህወሓት፣ አንዳንዴ ቲዲኤፍ፣ አንዳንዴ ደግሞ የጊዜያዊ መስተዳደር እየሆኑ በዚህም በዚያም ከፌዴራል መንግስቱ ጋርም እርስ በርሳቸውም ንትርክ ውስጥ እንደነበሩ የተለያየ ሚዲያ ላይ አይተናል። መግለጫዎችም ሲወጡ ነበር። በተለይ በዶክተር ደብረጽዮንና በአቶ ጌታቸው ረዳ መካከል ግጭት አለ። አንዱ አንዱን ተላላኪ ይላል። አንዱ አንዱን ለማሳነስ፣ አንዱ አንዱን ለትግራይ ህዝብ የሚሰራ አይደለም ብሎ ለመኮነን፣ ለመወንጀል ሲጣጣሩ አይተናል። እንግዲህ አንዳንዶቹ እንደሚሉት በአገባችሁም እንደሚሉት አይደለም ነገሩ፣ ያገባናል። ኢትዮጵያኖች ናቸው። ኢትዮጵያንን የትም ኮሪደርና፣ የትም ክልል፣ የትም ቀበሌ፣ የትም ወረዳ የሚሆነው ነገር ሁሉ እንደ ኢትዮጵያዊ ዜጋ ብሎም እንደ አፍሪካዊ እንደ ዓለም ሲቲዝን ያገባናል። በተለይ ደግሞ እርስዎን ይመለከታል። በጣም ክቡር ዶክተር የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እሱም የዚህ የህወሓት ጉዳይ እንግዲህ ጦርነት ከማስመዘዝ አልፎ ንትርክና ጭቅጭቁ በቱሪዝም ላይ፣ በኢንቨስትመንት ላይ፣ በብዙ ነገር ላይ ተጽዕኖ እንዳለው አገር ውስጥ ያለውም ሰው ደግሞ ከአሁን አሁን ጦርነት ሊጀመር ይችላል እያለ ጭንቀት ውስጥ እንዳለ ያቃሉ። እናም ይህንኑ አስመልክቶ እኔ አንድ ሀሳብ አንድ አስተያየት ለመስጠት ፈልጋለሁ ለእርሶ። እነሱ እንዳሉ ሆኖ ማለት ነው የዚህ ህወሓት የሚባሉት ሰዎች ወይም አንድም ሶስትም ሆኖ የሚቀርቡ አመራሮች እንደተጠበቁ እንዳሉ ሆኖ ጭቅጭቃቸው፣ አለመግባባታቸው፣ መካሰሳቸው እንዳለ ሆኖ በተደጋጋሚ አርገውታል ከዚህ በፊት። አሁንም ደግሞ ከሚመለከታቸው የትግራይ ተወላጅ የሆኑ የትግራይ ሳይሆን የትግሬ ተወላጅ የትግራይ ከሆነ ያው ክልሉ ላይ የተወለደ ማለት ነው፣ ኢትዮጵያ ውስጥ የትም ቦታ ይወለድ ትግራዊ ማለት ነው፣ ወይም የትግሬ ተወላጅ ልክ የኦሮሞ የአማራ እንደሚባለው ጋር እኔ ምክክር ቢያደርጉ ደስ ይለኛል። በተለይ ከምሁራኖቻቸው ጋር ከባለሀብቶቻቸው፣ እና ተሰሚነት ካላቸው ከእምነት አባቶችም ጋር ሰብሰብ አድርገው እዚህ አዲስ አበባ ይሁን ሌላ ቦታ ጠንከር ያለ ውይይት ቢያደርጉ ደስ ይለኛል። አለብለዚያ ይሄ አሁን ህወሓት ነኝ ቲዲኤፍ ነኝ፣ እንደገና ደግሞ የሽግግር ምንድን ነው የሚሉት የጊዜያዊ አስተዳደር ነኝ የሚሉ ሰዎች አመራሮቹ እዛም እዚህም በሚሰጡት መግለጫ ህዝቡም በጣም ተቸግሯል። የትኛው እንደሚከተል የትኛው እንደሚተውም እኔ የተጨነቀ ይመስለኛል። ከትግራይ ህዝብ አልፎም መላ ኢትዮጵያኖችን በዚህ ጉዳይ የተጨነቁ ይመስለኛል። ስለዚህ ክቡር ጠቅላይ ሚኒስትር የዓለም የሰላም ሎሬት ዶክተር አብይ አህመድ ይህንን ነገር መቼም በአንክሮ እንደሚከታተሉና ከኔ በላይም ሺህ ጊዜ እጥፍ ሁኔታውን ወይም እዛ አካባቢ ስላለው ሁኔታ መረጃ እንዳለው ታውቃለሁ። የሆነ ሆኖ ግን እኔ እንደ አንድ ዜጋና እንደ አንድ ሲቲዝን ሀሳብ ምሰጠው ምንድን ነው ወይም አስተያየት ምሰጠው ወይም እርስዎ እንዲያደርጉ የምፈልገው ነገር እንደው ቶሎ ብለው የአካባቢውን ተወላጅ ወይም የትግሬ ተወላጅ የሆነ ወይም ትግረኛ ተናጋሪ የሆነውን ሰው ቅድም እንዳልኩት ባለሀብቱን፣ ምሁሩን ይመለከተኛል የሚሉትን ሰብሰብ ባርገው እየመረጡ ምን እያሉ ቢያነጋግሩ በጣም ደስ ይለኛል። ቢያወያዩ ቢያወያዩና አንድ መፍትሄ ላይ ህዝቡም እንደ ህዝብ እየሆነ ስላለው ሙሉ ግንዛቤ እንዲኖሩ፣ ምክንያቱም እነዚህ ሰዎች መግለጫ ሲያወጡ፣ ሲከራከሩ፣ ሲጨቃጨቁ ህዝቡንም ኮንፊውዝ ነው እያረጉ ነው። የፕሪቶሪያውን ስምምነት ባልሆነ መንገድ እየተረጎሙት ነው። በአጠቃላይ ከኋላ ጀምሮ የነበረውንም ችግር የራሳቸው ችግር ሳይሆን ሌላ ሰው ያመጣባቸው አድርገው ሌሎችን ብሌም ሲያደርጉ ኮምፕሌንስ ሲያደርጉ ስለምንሰማ፣ በቂ አክቲቪስቶችን ምሁራኖችን ባለሀብቶችን ሰብሰብ አድርገው በዚህ ዙሪያ ወይም አሁን በደረሳችሁበትና አሁን ባለው ሁኔታ ዙሪያ የሚሆን ቀደም ብሎ ያለውን ፕሮሰስና የነበረውን ችግር ችግሩን ለመፍታት የተካሄደበትን አቅጣጫ እና አሁን ያለንበትን ሁኔታ ቢያወያዩ ቢያነጋግሩና መፍትሄ ነው የሚሉትን ቢያስቀምጡላቸው ደስ ይለኛል። ሁሌ የፖለቲካ ፓርቲ ብቻ የሚያነጋግሩ ከሆነ ይሄ ጥሩ አይመጣም። ምክንያቱም የፖለቲካ ፓርቲዎቹ ብዙ ጊዜ እንግዲህ ተመካክረዋል፣ ተነጋግረዋል፣ ግን መፍትሄ የሚሰጡ አይደሉም ይብስ ጭቅጭቅ ንዝ ንዝ እየፈጠሩ ያሉ ስለሆነ ማለት ነው። እናም እኔ ቀደም ብሎ ሲያደርጉ የነበረውን ውይይት አውቃለሁኝ ግን ሰለቸኝ ሳይሉ አሁንም በድጋሚ እንዲህ ያለ ውይይት ቢያደርጉና የትግራይ ክልል ሰላም ቢያገኝ ሁላችንም ሰላም የምናገኝ ይመስለኛል። እና እንደው ያለውን የስራ ውጥረትና ሁኔታ አውቃለሁኝ እንደው የትግራይ ተወላጆችንም ቢያናግሩ በጣም በጣም በጣም ደስ ይለኛል። ቢቻል መቀሌ ካልተቻለ ደግሞ አዲስ አበባም ቢሆን በጣም ጥሩ ነው። እንግዲህ ይሄንን የምልበት ሰላም ለትግራይ ሕዝብም ለሁላችንም ስለሚያስፈልግ ሀገራችንም ደግሞ ወደ ግጭትና ወደ አላስፈላጊ ንትርክ እንድትገባ ስለማልፈልግ ነው። የዓለም የሚዲያ ግባትም እየሆንን ስለሆነ ከዚህ ውስጥም እንድንወጣ ብዬ ነው ና አስተያየት የሰጠሁት። እንግዲህ ወዳጆች ለክቡር ዶክተር አብይ አህመድ የዓለም የሰላም ሎሬት እና የኢትዮጵያ ጠቅላይ ሚኒስትር ሼር እያረጋችሁ አድርሱልኝ። አመሰግናለሁ። ታንክ ዩ።